የበራዘቀ ስክሪፕት መስራት ምናምን አልፈልግም። ይሄ አይደለም ከዚህ የበለጠ ምን ነገር አድርገሽልኛል? እንኳን ማዛል አልብሰሽኛል። ከዚህ የበለጠ አንቺን መቤት የድንግልት አልብሰሽ በመጨረሻም አንጋፎ አርቲስት ፍሬሕይወት ታምሩ ከዚህ ዓለም ድካም አረፈች። ለመሆኑ ደህና የነበረችው አርቲስቷን ምን ገጠማት? መረጃዎችን ሰጣችኋለሁ። ይህንን በዓል ስናከብር የት ነው የምንሄደው? ቀድሞ በዓሉን ለማክበር የት ነው የምንሄደው እሬቻን ሲያከብር በሌላ ዜና የአዲስ አበባ ከንቲባ ሆኑት ክብርት አዳነች አቤቤ በመጨረሻ ዝምታቸውን ሰብረው የሬቻ ሚስጥር እገላልጠው ለህዝቡ ተናግረዋል። ለመሆኑ ከንቲቧ ምንድን ያሉት? በጋራ እንቀኘዋለን። ለግሮን የማውራት መብት ሊኖረን ይገባል። የመናገር የመተንፈስ መብት ሊኖረን ይገባል። ምን እንዴት በዚህ ደረጃ ይላል? አንድ መንግስት የሚያደርገውን የማያውቅ እንዴት ይሆናል? የምንም ነገር መናገራችሁ ግዴታ፣ ብልጽግና ብልጽግና እያሉ እየሰከስኩ ልኖር መደመር መደመር እናንተ እየቀነሳችሁ ፖሊስ በመጨረሻም ራሱን ነብይ ነኝ በማለት ፍቅር ሲዝም የተባለ እምነት የመሰረተው ይህ ግለሰብ ከሰሞኑ በሶሻል ሚዲያ ላይ መንግስትን በመተቸት ብሎም በማዋረድ የተናገረው ንግግር በርካታ የጠቅላይ ሚኒስትሩን ደጋፊዎች ያስቆጣ ሲሆን በመጨረሻም ግለሰቡ በዛሬ ዕለት በቁጥጥር ስር ሊውል ችሏል። እንዴት የተያዘ መረጃዎችን አጋራችኋለሁ። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ፣ ቸሩ መድኃኔ ዓለም የተመሰገነውን። በዛሬ ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው

ጓደኞች በሙሉ ወዳችኋለሁ። አንጋፉ አርቲስት ፍሬሕይወት ታምሩ እጅግ በጣም ደግ ልብን የታደለች በመልካም ስነ ምግባሯን በአካባቢው በሚኖሩ ነዋሪዎቿ ተወዳጅነትን በማትረፍ የሰው ልብ ውስጥ መግባት የምትችል አርቲስት ስትሆን ብዙዎችም በሰሙት ድንገተኛ መርዶ ልባቸው ደምቷል። ብርድ ብርድ አለኝ እያለች አረፈች አርቲስት ፍሬሕይወት ታምሩ ዛሬ መስከረም 22 ቀን 2018 ዓ ም ከጠዋቱ ሶስት ሰዓት ተኩል ላይ ሻወር ወስዳ ልብሷንም ቀይራ ወደ መደበኛዋ ስሯ ለመሄድ በዝግጅት ላይ ሳለች ብርድ ብርድ አለኝ በማለት ፒያሳ ጣሊያን ሰፈር በሚገኘው መኖሪያ ቤቱ አረፈች። አርቲስት ፍሬሕይወት ባህሩ የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽ ሌሎችም በርካታ በአገር ፍቅር ቲያትር ቤት በተሰሩ ቲያትሮች ላይ ተውናለች። አርቲስት ፍሬሕይወት ባህሩ በአገር ፍቅር ቲያትር ውዝዋዜና ዳንስ ተቀጥራች ችሎታቸውን በመድረክ ካሳዩት አንጋፋ ከእያና መካከልም አንዷ ነበረች። በአገር ፍቅር ቲያትር ለበርካታ አመታት በሙያ ያገለገለችው አርቲስቷ በበርካታ ፊልሞች፣ የቴሌቪዥን ድራማና የሙዚቃ ክሊፖች ላይም በትወና ተሳትፋለች። አርቲስት ፍሬሕይወት ታምሩ ነገ አርብ መስከረም 23 2018 ዓመተ ምህረት ከጠዋቱ 3 ሰዓት እስከ አራት ሰዓት ባገለገለችበት ሀገር ፍቅር ትያትር ቤት የክብር ሽኝት ይከናወናል የቀብር ስነ ስርዓቱም ከረፋዱ 5 ሰዓት እስከ 6 ሰዓት በቀጨኔ ደብረ ሰላም መድኃኔዓለም ቤተ ክርስቲያን የሙያ አጋሮቿ ወዳጅ ዘመዶቿ በተገኙበት ይፈጽማል ነፍስ ይማር የምንም ነገር መናገራችሁ ግዴታ ብልጽግና ብልጽግና እያልኩ እየሰከስኩ ልኖር፣ መደመር መደመር እናንተ እየቀነሳችሁ መደመር መደመር ይደምር፣ አባ ዝም ብሎ መደመር አለ እንዴ? አንድነት ሲኖር እኮ ነው። መደመር ውስጥ እኮ ዘረኝነት የለም። መደመር ውስጥ እኮ ህብረት ሲኖር ነው አንድነት ሲኖር ነው ከሌሎች ጋር ተባብሮ መኖር ሲቻል ነው ከሌሎች ጋር ተባብሮ መስራት ሲቻል ነው መደመር የሚባለው። ኮንሰርት በራሱ ሳይገባው ዝም ብሎ መደመር ይላል። አስቀድሞ በቂርቆስ ክፍለ ከተማ በመንግስት ስራ ውስጥ ተሰማርቶ ሲያገለግል የቆየው አቶ ደምሳሽ የሰራበት በነበረው ክፍለ ከተማ ውስጥ እየተመለከተ የነበረውን ዘረኝነት እንዲህ በመግለጽ ከስሬ ለመባረር ምክንያቱ በግልጽ ያየውትን በመናገሬ ነው ስልም ይደመጣል። ስሬን ታትሬ ነበር የምሰራው፣ ነገር ግን ከን ያነሱ በችሎቷን ቢሆን የማይገናኙ ሰዎች ሰዎች መጡና ከኔ በላይ ተሾመው አለቀ ይሆናሉ። ልቤ በጣም ነበር የተሰበረው። በኋላም ከስራ ለቀኩ። የሰራውት ቤትም በኮሊደር ልማት አፈረሱብኝ ሲል ምር ብሎ ይናገር ነበር ያለውት

በዚህ ሰው ዙሪያ በርካቶች በሁለት ተከፍለው እንዲህ ይሞግታሉ። የመጀመሪያዎቹ የፍቅር ሲዝም መስራች ነብይ ደምሳሽ መዝናኛችን ነው፣ አንዳንዴም እውነታን በድፍረት ይናገራል። ስለ ጠቅላይ ያወራው ነገር ሁሉ በሱ የደረሰ ብቻ አይደለም። ዛሬ በርካቶች በኮሊደር ምክንያት እትብታቸው የቀበሩበትን ቤትና የስራ ቦታ በልማት ሰበብ እየፈረሰባቸው ይገኛል። ይሄ ድርጊት በመተቸት ለህዝቡ ድምፅ የሆኑ ጋዜጠኞችም በግፍ ታስሯል። ሌላ ብዙ ማንሳትም እንችላለን። ታዲያ ደምሳሽ ያለው እውነት ነው ተደመሩ ይላል በተገባር ደግሞ ይቀንሳል ስለሆነም አላጠፋም የመናገር መብቱን ተጠቅሞ ተቸ ሲሉ ይናገራሉ ገሚሶቹ ደግሞ ይህ ሀሰተኛ ነብይ ይዞት የመጣው የእምነት አይዲዮሎጂ ትውልድ ገዳይ ፈጣሪንም ከልጆቹ የሚለይ ሰይጣናዊ መልእክት ነው ዛሬ መንግስትን ሲተች ብቻ አልነበረም መታሰር የነበረበት ያኔ እንዲያለውን ሀሳብ ሲያራምድ ነበር መቀፍደድ እንደውም አርፍደዋል ሲሉ ይናገራሉ ታዲያ አሁን በዚህ ሰዓት ደምሳሽ በቁጥጥር ስር የዋለ ሲሆን ብዙዎችም ስለሱ የተለያዩ ሀሳብ እያጋሩ ይገኛሉ የእናንተ ሳሳብ ምንድን ነው? ኮሜንት ላይ ጻፉልኝ። ታሪክ አልባ ስለሆኑ እቺ ሀገርም ታሪክ አልባ ለማድረግ ለሀገር አንድነት የሚያስብ ፖለቲከኛ ከዚህ ውስጥ እንፈልጋለን። አዎ እንፈልጋለን። ቦታ እንዲኖራችሁም እንፈልጋለን። ለሀገር ሰላም፣ ለሀገር ደህንነት መከፋፈልን የሚያስወግድ ጠባብነትን የሚያስወግድ ብሔርተኝነትን የሚያስወግድ ጽንፈኝነትን የሚያስወግድ ወጣት እንፈልጋለን። ብፁዕ አቡነ ናትናኤል እንዲ ተናገሩ። ፖለቲካና ኮረንቲን በሩቁ ነው እያለን ይኸው ለቤተ ክርስቲያንና ለልጆቿ ፈተና የሆነ ጊዜ መጣባት። ሩሲያ በአንድ ወቅት በቦልሸቪክ በሚባለው ፓርቲ እንዲሆና ነበር በርካታ ቤተ ክርስቲያናት ፈረሱ፣ ምመናንም በግፍ ተሰደዱ፣ ተሰቃዩ። በኋላም ፑቲን በፖለቲካው፣ የሩሲያው ጳጳስ ሲሪል ደግሞ በሃይማኖቱ አህዱ ብሎ ይህን ነገር መቀየር እንዳለባቸው በመነጋገር ጉዞን ጀመሩ። ፑቲንም እየተዋጣለት ፖለቲከኛ ሆኖ በመረጥ ሀገሪቱን መምራት ጀመረ። ፓትርያርክ ሲል በከፍተኛ ትህትና በማገልገል እና በመማር በሀገሪቱ ኦርቶዶክሲያን ፓትሪያርክ ሆኖ እንዲያገለግሉ ተመረጡ። ይህን ጊዜ ነበር ሊጠፋ የተቀረበው ኦርቶዶክሳዊነት ዳግም ነፍስ ዘርቶ ዛሬን ሊቆም የቻለው። ዛሬም ታዲያ ብፁዕ አቡነ ናትናኤል እንዳሉት ታሪክ የሚያውቅ ሰላምና ፍቅርን የሚሰብክ ከብሔርተኝነት ይልቅም አንድነትን የሚያቀነቅን ወጣት አስፈልጎ የተገኘው ስለሆነም እያአባታችንን መልእክት አደራ ለማለት ወዳለው ኢሬቻን ሲያከብር ፈጣሪ አምላክን ያመሰግንበታል እንጂ ተፈጥሮን አያመልክም። ዋቃ ኡማ ኡማ ማለት ተፈጥሮን የፈጠርክ አምላክ ምስጋና ይገባሃል። ይህንን የጨለማውን ጊዜ አሳልፈን ወደ ብራው አሻግረሃናል እና መሰግነሃለን። ውሃውን የደፈረሰውን አጥርተህልናል እና መሰግነሃለን። ደግሞ ሰዎች ነን፣ ደካሞች ነን እና በሂደቶች ውስጥ ባለፈው ጊዜ ያጠፋነውን ይቅር በለን፣ እኛም የወታርቀን ሰላም ሆነን የተለያየው ሁሉ ተቀራርቦ በጋራ ልናመሰግን ተሰብስበናልና ሆዳችንን ንጹሕ አድርገን ገራቁም ቁሉ ይላል። ሆዳችንን ንጹሕ አድርገን ልባችንን፣ ውስጣችንን ንጹሕ አድርገን ተሰብስበናልና እባክ ይቅር በለን ታረቀን እንዲህ አለመለም ክልን ለሚቀጥለውም ደግሞ የጥጋብ ጊዜ የሰላም ጊዜ አድርግልን ብለው የሚቀጥለውንም ደግሞ ወደ ፈጣሪ በባህላዊ መንገድ ልመናቸውን የሚያቀርቡበት፣ ምስጋናዎቻቸውንም የሚያቀርቡበት ትልቅ የሆነ እሴት ነው። በመጨረሻም የአዲስ አበባ ከንቲባ የሆኑት አዳነቻ አዳነች አቤቤ ሬቻ መድረሱን ተከትሎ በየቦታው ስለሚነሱ ሀሳቦች ዝምታቸውን ሰብረው ሬቻ ለምን እንደሚከበር በዚያም ማን እንደሚመሰገን ሊናገሩ ችሏል። በዚህ ከንቲባ በነሱት ሀሳብ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ይጻፉልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ አሰብኳቸውን ቪዲዮች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ